ሰሞኑን አነጋጋሪ የሆነው የሀይምና የብሮኬ ጉዳይ ብዙዎችን ወደ ሆስፒታል እያስገባ ብዙዎችንም እያስለቀሰ ይገኛል። በጣም ከማዘናቸው የተነሳ እንግዲህ ስሞታ አቅርበዋል ለመለኛው። መለኛው እኛ ይሄ ስራ ይቅርብን፣ በቃ አልፈለግነውም። በጣም ብዙ ልጆች እየተጨናነቁ ነው። ስለዚህ ስራውን አስቁሙልን፣ ወይም ደግሞ ቁርጡን ንገሩን በማለት ስሞታቸውን አቅርበዋል። በሰዎች ላይ እኮ ተስፋ ከቆረጥን ቆየን። መለኛውና ሀፍትሽ ያው ተስፋ ነበረን በነሱ ሀይሚና ብሩኬ ይታረቃሉ ብለን፣ ነገር ግን አሁን እነሱ የገቡበት ጣጣ ራሱ በጣም ከባድ ነው። በፕራንክ ምክንያት ይኸው ተጣልተዋል፣ ሀፍትሽና ናኒ ማለት ነው። እንዴት ይሄን ስተት እንደደገማችሁ አላውቅም፣ ግን ብሩኬና ሀይሚ ለምን እንደዚህ እንደሆኑ እየገባችሁ እናንተም ይኸው ታስታርቃላችሁ ስንል እናንተ ራሳችሁ ተጣልታችሁ ቁጭ አላችሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ የሰው ልጅ ከስተት ላይ ስተት መስራት ሳይሆን ከስተት ላይ ሲማር ነው ሰው የሚባለው። እና እነ ሀፍትሽ ና ነናኒ ሀይሚና ብሩኬን ሂደው ቢያንስ ያስታርቃሉ ስንል ው ለራሳቸው እየተፋጁ ነው ማለት ነው። እና በጣም የሚያሳዝን ነገር እየተፈጠረ ነው። ሀይሚና ብሩኬ እንዲታረቁ ሲመክሩ ነበረ፣ ብዙ ነገር እየተናገሩ ነበር። እና ይሄ ፕራንክ ነው፣ ለምን ተጣላላችሁ እያሉ ነበረ ማለት ነው። ግን ራሳቸው ያው ድብ ልቅልቅ ቃሉ ማለት ነው። ሃይሚና ብሩኬም እንግዲህ እየሰሙም አይደለም ሶሲም ራሱ ቪዲዮ ሰርታ ነበረ እና ከሶሲ ጋር የነበረው ልጅ እንደው አፉን ከፈት ከፈት ሲያደርግ ነበረ ማለት ነው። እኔ አንዳንዴ ማለት ወይም መረጃ የላቸው መረጃ ያለን የምትድር ሰዎች ግን እኔ ጤናም አስመስሉኝም ብዙ ጊዜ ማለት ነው። መረጃውን አሳዩ ሲባሉ እንኳን መረጃውን አያሳዩም እና ማለት አሁን ለምሳሌ ባለፈው ሂዳኔ ተብዬው ይሄ መረጃ አለኝ ይሄ መረጃ አለኝ ብሎ ሀይሚን ጭንቅላቷ ምርዛ አደረጋት። ብዙ ነገሮችን አቀነባብሮ አሳያት ምናምን ለብሩኬ ያሳይ ሲባል ዜሮ። ምንም ማስረጃ የለውም ማለት ነው። እና በነገራችን ላይ ይሄ ነገር አሁን ከአብርሃምም ላይ እያጠነጠነ ነው። እና ማስረጃ ያሳዩኝ ሲል አያሳዩትም። ዝም ብሎ መደራረቅ ብቻ። እና በዙሪያው ያሉ ሰዎች በሙሉ ያለ ማስረጃ ነው የሚያወሩት። እና ምን እያለ ነበረ? አንችና ብሩኬን እንደዚህ ያለለለለለ ሲል ነበር ማለት ነው። ማስረጃ ምጣ ሲባል ዜሮ። ሰው ታዲያ እንደዚህ ምቀኛ በዝቶባቸው አይኝና ብሩኬን እንዴት ይታረቁ ነው እኮ አሁን ችግሩ። ይሄ በዳር በዳር ያለው ማለብለቡን ካላቆመ ሀይሚና ብሩኬ መታረቂያቸው በጣም ሩቅ ሆኗል ማለት ነው እና ዝም ብለው እየተነሱ ቪዲዮ ይሰራሉ። በየአቅጣጫው እየተነሱ ነው ቪዲዮ የሚሰሩት፣ ከጓደኛ እስከ ቤተሰብ የሀይሚ እህቶችን ቪዲዮ ሰርተው ነበረ። መላ የሌለው ቪዲዮ ማለት ነው። ባለፈውም ሰሩ፣ ምንም አይነት መላ የለውም። ትናንትና ነው መቼ ነው ሰሩ፣ ምንም አይነት መላ የለውም። ሁሉም ከማውራት ውጭ በተግባር ለሀይሚና ለብሩኬ የቆመ ማንም የለም። ሚፍታህ ነው ያው፣ እሱም በእርግጥ ያሳዝናል። አዎ ትናንት ያደረጉት ነገር ያሳዝናል ብላችሁኛል። ትክክል ነው ማለት ሰው ማክበር አለባቸው። አይሚና ብሩኬ ተውት እንደው ሌላውን እና ካጠገባቸው ያለውን ማለት በየጊዜው በአካልም ሆነ በቪዲዮ እየመጣ በዛውም እንዲሰሩ እያደረጋቸው ነው። እውነት ለመናገር ለሚታኮ ክብር ይገባዋል። ትንሽዬ እንኳን ከእነሱ በለጥላል በእድሜ ምናምን ቢያከብሩት ጥሩ ነበር፣ ግን እያከበሩት አይደለም። አስታራቂ ሲመጣ ራሱ አስታራቂውን ማዳመጥ ትተው እራሳቸው ራሳቸው ራሱ እየተደማመጡ አይደለም። እና ምን ለማለት ፈልጌ ነው ሰው ሊያስታርቃቸው አይችልም እነዚህ ልጆች ወይ ያለመገናኘት ነው፣ ትንሽ ነገሩን ጋብ ማድረግ ነው። ካልሆነ ደግሞ እራሳቸው ነገሩን ካልፈቱት ሰው አያስታርቃቸውም ብያቸዋለሁ እኮ እና ሀይሚና ብሩኬን ማለት የምፈልገው የምር በቃ ተውት። ሌላ ሌላው እና እንደዚህ ሀኪም ቤት ለገቡ እህቶቻችሁ ለምንድን ነው ሀኪም ቤት የገቡ ብላችሁ እንኳን ትንሽ ቆማችሁ ማሰብ ይገባችኋል። ለእናንተ ነው እናንተ ሰላም እንድትሆኑላቸው ስለሚፈልጉ ነው። እና ቢያንስ የእነሱ እንደዚህ መሆን ትንሽ ልባችሁን አያራራውም ወይ? ልባችሁ ይራራላቸው ነው ማለት የምችለው። ከዛ ውጭ ለአገብጋቢዎቹ ምንም ማድረግ አይቻልም። ያው አገብግባችሁ ነው የምትቀሩት። ዞሮ ሀይሚና ብሩኬ ታረቁም አልታረቁም እናንተ ከዚህ ጋር የምትፈይዱት ነገር የለም ማለት ነው እና እኔ በጣም የሚገርመኝ ነገር በቃ በማያገባን ነገር ብሩኬ መጥፎ ተናገረ፣ ሀይሚ መጥፎ ተናገረች። ዞሮ ዞሮ ከራሳቸው አያልፍም። በቃ አለቀ። እኛን የሚነካን ነገር የለም። እዚህ ይልቁንስ እዚህ ጋ እየመጡ ራሳቸውን እያስገመቱ ነው ያሉት። እና እናንተ ማን ተሳዳቢ ያደረጋችሁ ሀይሚን ብሩኬን የምትሳደቧላችሁ? ለየግላቸው ማለት ነው። ከመሳደብ ይልቅ መልካሙን ነገር ለምን አትናገሩም? የሰው ልጅ እንዴት መልካም ነገር ከአንድ በቱ ይጠፋልና።